አዲስ አበባ ከተማ ባለፉት ዓመታት ከ መቶ በላይ ስፖርት ማጅስትራት ስፍራዎች ተገንብተዋል። ሀገራዊ ውጤት እንዲመዘገብ ማዘውተሪያዎችን ማሳፋት ላይ ከተማው ሰፊ ትኩረት ሰጥቶ እየሰራ መሆኑን እንቲባ ዳነቻ አበቤ መናገራቸው ይታወሳል። አዲስ የሸዋዝ ተጨማሪ ዘገባል። የሀገራት የስፖርት እድገትና ውጤታማነት ባንድም በሌላ ጥራታቸውን ከጠበቁ የስፖርት ማዘውተሪያ ስፍራዎች መስፋፋት ጋር ተያያዥነት አላቸው። በመልካም ስብና የተገነባ ዜጋ ለመፍጠርም የስፖርት ማዘውተሪያዎች የሚጫወቱት ሚና ከፍተኛ ነው። በኢትዮጵያ ስፖርት ፖሊሲ እንደተቀመጠው ዜጎች በሚኖሩበት በሚማሩበትና በሚሰሩበት አካባቢ ስፖርታዊ እንቅስቃሴዎችን እንዲያደርጉ ምቹ ሁኔታዎችን መፍጠር እንደሚገባ ተቀምጧል። ለዚህ ደግሞ የማዘውተሪያ ስፍራዎች ልማት ላይ ሰፊ ስራ መሰራት እንዳለበትም እሙን ነው። የበርካታ ክለቦች መቀመጫና የስፖርተኞች መፍለቂያ በሆነችው አዲስ አበባ ወጣቶችን ተጠቃሚ የሚያደርጉ የስፖርት ማዘውተሪያ ስፍራዎችን ገንብቶ በማጠናቀቅ ረገድ ሰፊ ርቀት መጓዝ ተችሏል። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተጻፉ የመደመር ትውልድ መጽሐፍት ሽያጭ እንደ ሀገር ከ35 በላይ የስፖርት ማዘውተሪያ ስፍራዎች የተገነቡ ሲሆን ከእነዚህ መካከል በርካቶቹ በአዲስ አበባ ከተማ የተገነቡ ናቸው። የከተማውን የስፖርት እድገት ለማረጋገጥ ከ1300 መቶ በላይ የስፖርት ማዘውተሪያ ስፍራዎች ባለፉት ዓመታት ተገንብተው ታዳጊዎችን፣ ወጣቶችን እና የከተማውን ነዋሪ ተጠቃሚ ማድረጉን የአዲስ አበባ ከተማ ከንቲባ አዳነች አበቤ በስፖርት ምክር ቤት ጉባኤ ላይ መናገራቸው ይታወሳል። የስፖርት ማዘውተሪያ ስፍራዎች 1314 ከለውጡ ወዲህ የተገነቡ ናቸው። ከቀድሞ ጋር አንድ ላይ ስንደምራቸው ጥሩ ነው፣ ከነበረው ሁኔታ ጋራ ጥሩ ነው ብለን ልናስቀምጥ እንችላለን በንጽጽር ግን ካለው ፍላጎት አንጻርስ ካለው ፍላጎት አንጻር ገና ገና ብዙ መስራት ይጠበቅብናል። ነኝን እንደ ጅማሮ ልናበረታታ እንችላለን። ነገር ግን ደግሞ ከዘርፉ ጠቃሚነትና አጠቃላይ ከማህበረሰቡ ፍላጎት አንጻር በተለይ በወጣቶች ዘንድ ያለው ረሃብ ስናይ፣ እሁድ እሁድ መንገዶቻችንን እየዘጋን ማህበረሰቡ እንዲንቀሳቀስ ልጆች እንዲጫወቱ እያደረግን ነው። አሁን እየጀመርን ያለነው ከታች ነው። ታዳጊዎች ተተኪ ስፖርተኞች እንድናፈራ ማድረግ ላይ አንዱ ትልቅ ትኩረት ይገባዋል ብለን የጀመርነው ስራ ነው። የሁላችንም ትኩረት ይፈልጋል። ለሀገራዊ ውጤቶች ሲወራ ታዳጊዎች ላይ ምን ተሰራ ብለን ማሰብ አለብን የሚሉት ከንቲባ አዳነች ጸነት ቦርቀው በሰፈራቸው ተጫውተው እንደ ልብ ማህበራዊ መስተጋብራቸውን እያጠናከሩን በአካልም በአእምሮም እየዳበሩ ለሚቀጥለው እንዲዘጋጁ ማድረግ ካልቻል በምንፈልገው ደረጃ ውጤታማ ሊሆን አይችልም። ስለዚህ ስለ ብሔራዊ ቡድኖቻችን ስናወራ፣ ስለ ክለቦቻችን ስናወራ፣ ትልልቆቹን ውጤቶች አስበን ስናወራ፣ መሬት ላይ ምንሰራ፣ ግራውንድ ላይ የተሰራው ስራ ምንድን ነው የሚለውን መመለስ አብሮ ያስፈልጋል። በመደመር ትውልድ መጽሐፍ ሽያጭም ሆነ በከተማው የተሰሩ የስፖርት ማዘውተሪያ ስፍራዎች ውጤታማና ስብዕና የተገነባ ትውልድ ለመፍጠር ለተያያዘው ሀገራዊ ራዕይ አንድ አካል መሆኑን ነው የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ የተናገሩት። ይሄ ከ1300 በላይ የሚሆኑ የስፖርት ማዘውተሪያ ስፍራዎችን ስንመለከት ከሰባት ዓመት በፊት ከነበረው ይሄኛውን ስናመዛዝ ነው ቢያንስ 7 ፐርሰንት የሚሆነው የስፖርት ማዘውተሪያ ስፍራ የተገነባው በዚህ የለውጥ ዓመታት ውስጥ ነው። ይሄ የሚያሳየው ትውልዱ ንጹህ ምቹ ማራኪና ሳቢ ቦታዎች ላይ ስፖርታዊ እንቅስቃሴ ማድረግ እንዳለበት ስብዕናው የተገነባ ትውልድ በማፍራት ረገድ የስፖርት ማዘውተሪያ ስፍራዎች በጣም ትልቅ አቅም እንዳላቸውና በተጨባጭም የማይተኩ መሆናቸውን ያየንበትና ትኩረት ሰጥተን ትውልድ ላይ ሕጻናት ላይ ወጣቶች ላይ ተተኪ ምርጥ ስፖርተኞች ላይ እየሰራን ያለነው ስራ በትክክልም ትክክለኛና ዋና ስትራቴጂ እንደሆነ የሚያሳይ ነው። ከስፖርት ማዘውተሪያ ስፍራዎች ባልተናነሰ መልኩ በከተማው የወጣቱ ስብዕና መገንቢያ ማዕከላትን ወደ ስራ ከማስገባት አኳያም ሰፊ ስራ መሰራቱ ነው የተጠቆመው። ባለፉት የለውጥ አመታት የወጣት ስብዕና መገንቢያ ማዕከላቶቻችን ወደ 114 ናቸው። እነዚህን በማልማት እንዲሁም ደግሞ ምቹ ማራኪ በማድረግ ረገድ 18 አገልግሎቶችን ይሰጣሉ። ስለዚህ ከዚህ ውስጥ ደግሞ የኦል ማርሻል አርት የስፖርት ቤተሰቦች እንቅስቃሴ የሚያደርጉበት ነው። ይህን አርት ደግሞ ከፍ በማድረግ በዓለም አቀፍ አደባባይ ተተኪ ምርጥ ስፖርቶችን ማፍራት ነው። ከዚህ አኳያ ትልልቅ ስራዎች ተሰርተዋል። የአፍሪካ መዲናና የዲፕሎማቶች መቀመጫ የሆነችው አዲስ አበባ የስፖርት ቱሪዝም ማዕከል እንድትሆን መንግስት ትኩረት ሰጥቶ እየሰራም ይገኛል። ለዚህም በከተማው እየተሰሩ ያሉ የኮሪደርና የወንዝ ዳርቻ ልማቶች የስፖርት ማዘውተሪያዎችን አካተው እንዲገነቡ እየተደረገ መሆኑን ነው ከተማ አስተዳደሩ የገለጸው። በአዲስ አበባ ከተማ አስተዳደር እንግዲህ ቀደም ሲል በነበረው ዜና እንደተካተላችሁ ተመልካቾቻችን ከ1300 በላይ የስፖርት ማዘውተሪያ ስፍራዎች በተለያዩ አካባቢዎች መገንባታቸው ተገልጿል። በዚህ ጉዳይ ላይ እንግዲህ ተጨማሪ ማብራሪያ እንዲሰጡን አጠቃላይ ያላቸው ፋይዳ ምንድን ነው የሚለውንም እንዲያጋሩን በቀጥታ መስመራችን አቶ በላይ ደጀን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊን አግኝተናቸዋል። አቶ በላይ እንደምን ዋሉ? እስኪ እነዚህ የማዘውተሪያ ስፍራዎች እንግዲህ ቁጥራቸው በጣም ሰፋ ያለ ነው። አጠቃላይ እናንተስ ግምገማ ምናልባት ከከተማ ነዋሪ ብዛት አንጻር ወጣቱ ከሚፈልገው ጥያቄም አንጻር ምን ያህል ጥያቄውን መልሷል ማለት እንችላለን? በጣም ጥሩ። እንግዲህ አዲስ አበባ ከተማ አስተዳደር ከሚሰራቸው ቁልፍ እና ዋና ስራዎች ብለን ከምንወስዳቸው ውስጥ አንዱ የስፖርት ማዘውተሪያ ስፍራዎችን ማስፋፋት፣ ማልማት፣ ለተጠቃሚዎች ማስተላለፍ ነው። ከዚህ አንጻር ከለውጡም በፊት በተለይ ከሰባት ዓመት በፊት በርካታ የከተማችን ወጣቶች የስፖርት ቤተሰቦች ፌዴሬሽኖች እና የተለያዩ አካላት ታዳጊዎችን ጨምሮ የስፖርት ማዘውተሪያ ስፍራዎች እጥረት ጋር ተያይዞ የሚያነሷቸው ጥያቄዎች ስለነበሩ አንዱና ትልቁ ጥያቄ በዚህ የለውጥ አመታት ውስጥ ተመልሷል ተብሎ የሚወሰደው የስፖርት ማዘውተሪያ ስፍራዎችን በየደረጃው መገንባት እና ጥራታቸውን የጠበቁ ሆነው እንዲጠናቀቁ ማድረግ፣ በዚያው ልክ ደግሞ ለአገልግሎት እንዲውሉ ማድረግ ነው። ከዚህ አንጻር ስንመለከት ከ1314 በላይ የሚሆኑ የስፖርት ማዘውተሪያ ስፍራዎችን መገንባት ችለናል፣ በዚህ ሰባት አመታት ውስጥ ከዚህ ውስጥ ደግሞ የከተማ ውስጥ ካሉት የስፖርት ማዘውተሪያ ስፍራዎች ከዚያ በፊት ከነበሩት ስናነጻጽረው 70% የሚሆነው የተጠናቀቀው በእነዚህ የለውጥ አመታት ነው። እንግዲህ ይህን ጥያቄ በመመለስ ረገድ በተለይ ከተማችን ላይ 38 የሚሆኑ ፌዴሬሽኖችና አሶሴሽኖች አሉ። እነዚህ በርካታ ታዳጊዎችን በፕሮጀክት አቅፈው የሚንቀሳቀሱበት ሂደት አለ። ከፕሮጀክት አኳያም የታዳጊዎችና የወጣቶችን ጥያቄ በመመለስ ረገድ በእነዚህ 38 ፌዴሬሽኖች ውስጥ በበጋ ወራት ብቻ ከ21 ሺህ በላይ የሚሆኑ ታዳጊዎችን በየእድሜ እርከናቸው በማደራጀት ጣቢያዎች ከ522 በላይ የሚሆኑ የፕሮጀክት ጣቢያዎችን በማቋቋም ታዳጊዎች እንደየዝንባላቸው በዚህ ታቅፈው እንዲንቀሳቀሱ በማድረግ ረገድ የነበረውን ጥያቄ ለመመለስ ጥረት ተደርጓል። በየአካባቢው የጤና ቡድኖች አሉ፣ ክለቦች አሉ እንቅስቃሴ የሚያደርጉባቸው በተለይ ደግሞ በስፖርት ፖሊሲያችን ላይ የተቀመጠው በዋናነት ህብረተሰቡ በሚኖርበት በሚማርበት፣ በሚሰራበት አካባቢ የአካል ብቃት እንቅስቃሴ በማድረግ ጤንነቱ የተጠበቀ ዜጋ በመፍጠር ረገድም የራሱ የሆነ አዎንታዊ አስተዋጽኦ አለው። እሱ ብቻ አይደለም። አብሮነትን፣ ወንድማማችነትን፣ እህትማማችነትን፣ ህብረ ብሔራዊነትን ዋና ግብ አድርገንም እየተንቀሳቀስ ስለሆነ ለዚህ ስፖርት የማይተካ ሚና ያለው ስለሆነ በዚህም ረገድ የሚነሳሱ ጥያቄዎችን ሙሉ ለሙሉ ለመቅረፍ የምናደርጋቸው ጥረቶች እንደተጠበቁ ሆነው ግን ከአጠቃላይ የከተማችን ነዋሪዎችና ጥያቄዎች አንጻር ግን ስናመዛዝ ነው አሁንም በርካታ የስፖርት ማዘውተሪያ ስፍራዎችን መገንባት ያስፈልጋል። በዚህ ረገድ በተለይ አሁን እየተሰራ ያለው የከተማችን የኮሪደር ልማት ይሄንን ጥያቄ እየመለሰ ያለበትና በተጨባጭም ትውልድ ላይ ህጻናት ላይ ወጣቶች ላይ ተተኪ ምርጥ ስፖርተኞች ላይ እየሰራን የምንቀጥልበትን ሂደትም ጭምርና አጠቃላይ ችግሩን ለመፍታት እንቅስቃሴ እያደረግንበት ያለው ሂደት ነው ያለው። ምናልባት እንግዲህ የአዲስ አበባ ከተማ አስተዳደር እንደ ሀገርም ብዙ ጊዜ ከሚታዩ ግንባታዎች በተለየ በታችኛው ላሉ ለወጣቶች ለታዳጊዎች የስፖርት መሰረተ ልማት ላይ ነው አብዛኞቹ የማዘውተሪያ ስፍራዎች ያሉት ና በኢሊት ሌቭልስ ያሉ ትልልቅ ስቴዲየሞችን የመስራት እንደ ከተማ አስተዳደርም እንግዲህ ትልልቅ ስቴዲየሞች ያስፈልጉታል፣ ከውድድሮች ወደ አዲስ አበባ እንዲመጡ ለማድረግ ና ከዚህ አንጻርስ ከተማ አስተዳደሩ ላይ የተሰራው ነገር ምንድን ነው? በጣም ጥሩ እንግዲህ፣ ዋናው ስፖርት ማጠንጠኛው ታዳጊዎች ላይ ነው። በተለይ ትምህርት ቤቶች ላይ የጀማመር ናቸው። የትምህርት ቤት ውድድር አለ። እነዚህን አጠናክረን በመቀጠል ተተኪ ምርጥ ስፖርተኞችን ለማፍራት ጥረት እያደረግን ነው። እንደተባለው ደግሞ ኤሊት ስፖርተኞችን በማፍራት ረገድ እና ውድድሮቻችንን በአጠቃላይ ፕሪሚየር ሊጉንም የሌሎች ዓለም አቀፍ ውድድሮችን ጭምር ወደ ከተማችን አዲስ አበባ እንዲመጣ በማድረግ ረገድ ትልልቅ ዓለም አቀፍ ስታንዳርዳቸውን የጠበቁ ስቴዲየሞች አስፈላጊ ናቸው። በዚህ ረገድ የጀማመር ናቸው አሉ። አሁንም በተለይ በኮሊደር ልማታችን ላይ ታሳቢ እያደረግን ያለ ነው። እነዚህ አይነት ዓለም አቀፍ ስታንዳርዳቸውን የጠበቁ ስፖርታዊ እንቅስቃሴ የሚደረግባቸው የስፖርት ማዘውተሪያ ስፍራዎችን ማስፋፋት ነው። በዚህ ረገድ በተለይ አሁን ላይ በዚህኛው በሁለተኛው የኮሊደር ልማት ላይ ከሃያ ሶስት በላይ የሚሆኑ የስፖርት ማዘውተሪያ ስፍራዎችን እያስፋፋና ያለ ነው። እነዚህ ታሳቢ የሚያደርጉት አለም አቀፍ ውድድር የሚደረግባቸው ነው። በተለይ የሪቨር ፕሮጀክታችንን ወይም ደግሞ የወዝ ዳርቻ ስራዎቻችንን ስንሰራ ታሳቢ የሚደረገው በእነዚህ አካባቢ ላይ አንፊዎችን የማስፋፋት ራኒንግ ትራኮችን የማስፋፋት የስፖርት ማዘውተሪያ ስፍራዎችን የማስፋፋት እንደዚሁም ደግሞ በአንዳንዶቹ አካባቢ ደግሞ መለስተኛ የሆኑ ስፖርት ፊልዶች ሁሉንም የያዙ እንዲሰሩ በማድረግ መለስተኛ መለስተኛ ስቴዲየሞችን እንዲሁም ደግሞ ስታንዳርዳቸውን የጠበቁ ዓለም አቀፍ የውሃ ዋና ገንዳ ያላቸው እንደዚሁም አንዳንድ ስፖርቶች ከዚህ በፊትም በፌዴሬሽን ደረጃ ቢደራጁም ግን ደግሞ ስፖርታዊ እንቅስቃሴ የሚደረግባቸው የስፖርት ማዘውተሪያ ስፍራዎች ባለመኖራቸው ምክንያት እነዚህንም ስፖርቶች ወደ ላይ ከፍ ለማድረግ እሱ ውድድር ለምሳሌ ስኬትቦርድ ስፖርት ውድድር የሚባለው እሱ አልነበረም። እነዚህን ያካተቱ ስራዎች ጭምር በየአካባቢው እያስፋፋና ያለ ነው። ስለዚህ ለተወሰኑ ጊዜ ልንቸገር እንችላለን፣ ግን ደግሞ ከጥቂት ጊዜያት በኋላ ደግሞ አጠቃላይ ያሉትን ስቴዲየሞችና የጀማመራቸውን ስራዎች በማጠናቀቅ የህብረተሰባችንንም የህዝባችንንም የወጣቱንም የክለቦችንም ጥያቄ መልሰን በተለይ ሁሉም ክልሎች ደግሞ የሁሉም ከተማናት አዲስ አበባ አዲስ አበባ የአፍሪካ መዲና አዲስ አበባ በተለይ ደግሞ የሀገራችን የብልጽግና ተምሳሌት የአፍሪካ የብልጽግና ተምሳሌት አድርገን በመቅረጽና በመስራት ረገድም ተሞክሮ የሚወሰድባት የሁሉም ብሔር ብሔረሰቦችና ህዝቦች ዋና ከተማ የባህል ስፖርታችንን ከፍ የምናደርግበት በተለይ ደግሞ የሁሉንም አካታች የሆነ የመስማት የተሳናቸው የአካል ጉዳተኞችና የፓራ ኦሎምፒክን ውድድር ጭምር አካተን በዚህ ረገድ ልናሄድ የምንችልባቸውን የስፖርት ማዘውተሪያ ስፍራዎችን እያስፋፋ እንገኛለን። ለዚህ ትምህርት ቤቶች ትልቅ ሚና ያላቸው ስለሆነ በሁሉም ትምህርት ቤቶች እንደዚሁ የስፖርት ማዘውተሪያ ስፍራዎችን በመፍታት ረገድ አገልግሎት ላይ እንዲውሉ በማድረግ ረገድም ከትምህርት ቢሮ ጋር በጋራ በቅንጅት ደግሞ አጠቃላይ ከትምህርት ሰዓት ውጪ ቅዳሜና እሁድን ጨምሮ አገልግሎት ላይ እንዲውሉ እና ስፋት ያለው አገልግሎት እንዲሰጡ በማድረግም ሰፋፊ ስራዎች እየተሰሩ ነው ያሉት። ምናልባት አቶ በላይ ከዚህ ማዘውተሪያ ስፍራዎች ጋር የሚነሱ እንደ አንዳንድ ጊዜ ቅሬታዎችም አሉ። በተለይ የባለቤትነትና የአካባቢ ወጣቶችም እኛ ናቸው ማለትና ሌላው ደግሞ አስተዳደሩ ላይ ያሉ አይ አይደለም የሚሉ ውዝግቦች ብዙ ጊዜ ይነሱ ነበርና በዚህ ረገድ ያሉ ጥያቄዎች ምን ያህል ምላሽ ተሰጣቸው፣ ምንስ መፍትሄ የተቀመጠ የሚለውን እስኪ አንሱልኝ። በጣም ጥሩ። እንግዲህ የስፖርት ማዘውተሪያ ስፍራዎች ጋር ተያይዞ አጠቃቀም ላይ ተያይዞ የሚነሱ ጥያቄዎች አሉ። ከነዚህ ጥያቄዎች ውስጥ በተለይ በግለሰብ ደረጃ የተያዙ የስፖርት ማዘውተሪያ ስፍራዎች እንዳሉ፣ እንዲሁም አላግባብ ደግሞ ከአቅም በላይ ክፍያ የመጠየቅ በአንድ የጤና ቡድን ወይም በግለሰቦች ደረጃ የሚያዙባቸው ተዘግተው የሚውሉ እንዲሁም ደግሞ ተቆልፈው የሚውሉ የስፖርት ማዘውተሪያ ስፍራዎች ማስፋፋያ ቦታዎች ላይ አገልግሎት በመስጠት ረገድ ከመልካም አስተዳደር ጋር ተያይዞ የሚነሱ ጥያቄዎች ነበሩ። እነዚህ ጥያቄዎች ለመመለስ ከተማ አስተዳደሩ ጥናት በማድረግ የስፖርት ማዘውተሪያ ስፍራዎች መተዳደሪያ ደንብ አዘጋጅተናል። በዚህ የመተዳደሪያ ደንብ ላይ እያንዳንዱ ስታንዳርድ ተቀምጧል። በስታንዳርዱ መሰረት ደግሞ ማን የትኛውን ያስተዳድራል የሚለውን ነገር አስቀምጠን አሁን በስፋት ጥያቄዎቹን ለመመለስ ስራዎችን እየሰራን ያለነው። በእርግጥ በስፖርት ማዘውተሪያ ስፍራዎቹ ላይ እየተሰሩ ያሉት ስራዎች እንደተጠበቁ ሆነው ከአገልግሎት አኳያ ግን በደንብ ፈትሸን አይተን ማስተካከል የሚገባንን አሰራር እየዘረጋን ያለንበት ሂደት ነው ያለው። ምናልባት አቶ በላይ እንግዲህ ማዘውተሪያ ስፍራዎች መሰረታዊ ነገሮች ናቸው። በእርግጥ ቅድሚያ ሊሰጣቸው ሰጣቸው የሚገባ ናቸው። ከዛ ቀጥሎ ብዙ ማዘውተሪያ ስፍራዎች ስለተገነቡ የታዳጊዎች ልማትም እንግዲህ ቀጣይ ስራ ይመስለኛልና በዚህ ረገድ እንግዲህ ቢሮው ምን እየሰራ ነው የሚለውን እናንሳ እስኪ። በጣም ጥሩ። ከታዳጊ ፕሮጀክት ጋር ተያይዞ እስካሁን ባለን መረጃ በተለይ እድሜያቸው ከ17 ዓመት በላይ የሆኑ ታዳጊዎች በማስፋፋት ረገድም እንደዚሁ በሁሉም ፌዴሬሽኖቻችን ላይ በተለይ ፌዴሬሽኖች ከመንግስት ጥገኝነት ተላቀው ራሳቸውን እንዲችሉ በማድረግ ረገድ በፋይናንስ በአሰራር በሰው ኃይል በአደረጃጀት ሰፋፊ ስራዎችን እየሰራን እንገኛለን። ይህንን ደግሞ በማጠናከር ረገድ ታዳጊዎች ላይ የምንሰራው ስራ ትውልድ ላይ የምንሰራው ቀጣይ ሀገር ተረካቢ ትውልድ ላይ እና ተተኪ ምርጥ ስፖርተኞችን ከማፍራት ረገድ ይህንን ቁጥር አንድ ስራ አድርገን ይዘናል። በዚህ ረገድ 21 ሺህ የሚጠጉ ታዳጊዎችን በበጋ ወራት ታቅፈው በተለያዩ የስፖርት አይነቶች እንቅስቃሴ ያደርጋሉ። እንዳየነው ደግሞ ይሄን በማድረጋችን ምክንያት በየአመቱ ምዘና እናደርጋለን። በዚህ የታዳጊዎች ምዘና ላይ በባለፈው ሀገር አቀፍ ውድድር ላይ ከተማችን አዲስ አበባ በሁለተኛ ደረጃ ነው ያጠናቀቀችው። በዚህ ተሳትፎ ያደረጉት እነዚህ ታዳጊዎች ውጤታማ ውጤታቸው ደግሞ በስፖርት ብቻ ሳይሆን ሜንታሊም በተለይ በትምህርት አፈጻጸማቸውም አንደኛ ደረጃ፣ ሁለተኛ ደረጃ የሚወጡ ጎበዝ ተማሪዎችም እንደሆኑ ያየንበት ሂደት ነው ያለው። በባህል ስፖርት በቅርቡም ባደረግናቸው ውድድሮች ላይ ታዳጊዎችን ነው እንደ አዲስ አበባ ያሳተፍ ነው። እዚህም ላይ ውጤታማ ስራዎች የሰራን እንደሆነ ማሳያ ነው። ስለዚህ በየአመቱ የጀመርነውን ምዘናም እያጠናከርን በተለይ ለክለቦች ደግሞ በክለብ እንዲታቀፉ ታዳጊዎች ላይ ፕሮጀክት ላይ አጠናክረን የምንቀጥልበት ዋናው ቦታ ደግሞ እና ትክክለኛው ተገቢነትም ያለው ትምህርት ቤት ላይ ስለሆነ የትምህርት ቤት የተማሪዎች ውድድርን በባለፈው አመትም በዘንድሮ አመትም አስጀምረናል። በዚህ ላይ ተተኪ ምርጥ ስፖርተኞችና ትውልድ ላይ በመስራት ረገድ ሰፋፊ ነገሮችን መስራት እንዳለብን ገብቶን እሱን እየሰራና ያለ ነው። አቶ ወረደጀን፣ የአዲስ አበባ ወጣቶችና ስፖርት ቢሮ ለጊዜዎት፣ በጣም ከልብ አመሰግናለሁ። ለሰጡ መረጃም ከልብ አመሰግናለሁ። መልካም ቀን ይኖርልዎት። እሺ እኔም አመሰግናለሁ።